የእሬቻ በዓል ያው ትልቅ በዓል ነው። ትልቅ በሀገራችን ውስጥ ከሚከበሩት ትልቅ ህዝባዊ በዓላት ውስጥ አንዱ ነው። ስለዚህ ይሄን በማል በማስመልከት ደግሞ አሁን እህ ሆረ ፊንፊኔ በአዲስ መልክ ለሚተሰጥቶ ፍንፍኔ ላይ በሚል ለሚከበረው አዲስ አበባ ላይ የሚከበረው የ የእሬቻ በዓል በልዩ ሁኔታ የእሬቻ የማክበሪያ ቦታዎች ጥሩ ሁኔታ የተሰሩ በመሆኑ ነገም እኔ ተመልሼ ዚህ በልቼ በበዓሉ አሁን በበዓሉ ኢቭ ላይ ነው የመጣ ነው ያለውን ሁኔታ ለማየት ና በህድዩ ሁኔታ እነዚህ በደመቀ ሁኔታ የማክበሪያ ቦታዎቹ ተዘጋጅቶ ያሉ መሆናዊ በማየታችን ጥሩ ነው። ድባቡ በጣም ጥሩ ነው። ደስ የሚል ነው። ሰውም በልዩ ሁኔታ በከተማ ውስጥ የሚኖሩ ሰዎችም ከከተማ ውጭ ያሉትም የጎረፉ ይገኛሉ። ይህንን ለመመልከት እና ለመታዘብ መተን ደስ ብሎናል። ይሄ ለፈጠረን አምላክ ምስጋና የምናቀርብበት ተሰብስበን ከጭለማው ክረምት ወደ ብርሃን በመለወጡ ምክንያት ህዝባችን ከትውልድ እስከ ትውልድ ይሄን በዓል ሲያቀብት ነበረ። እኛም ያንኑ ተቀብለን እንግዲህ አሁን አይተህ ከሆነ ህጻናት ልጆችን ትንሽ ልጆችን ይዤ ነው የወጣሁት። እነዚህ ልጆችም ከኛ እየተማሩ ለሚቀጥለው ትውልድ ይሄ በዓል በደመቀ ሁኔታ የሚከበርበትን ሁኔታ ከትውልድ ትውልድ ደማቅ በዓል ነው። በጣም ደስ የሚለው ያለህ ደግሞ ደሞ በልዩ የሚያደርገው የዘንድሮን የኢሬቻ በዓል በተለይም አዲስ አበባ ከተማ ላይ የሚከበረው ነው። የኢሬቻ በዓል እንደምታውቀው፣ ይሄ የበዓሉ የማክበሪያ ቦታዎች በልዩ ሁኔታ ነው የተሰሩት። በጣም ደምቆ ነው የተሰሩት። ይህን ሁሉ ላደረጉ ሰዎች መንግስታዊም ሆነ መንግስታዊ ያልሆኑ ግለሰቦችም ሆኑ በዚህ ውስጥ የተሳተፉት በዚህ አጋጣሚ ምስጋናን ለማቅረብ እፈልጋለሁ። በልዩ ሁኔታ እንደዚህ አምቆ ደምቆ ህዝባችን ይህን በዓል እንዲያከብር በዚህ አይነት ሁኔታ ሁኔታቸው መሰራታቸው በጣም እጅግ ደስ ብሎኛል ነው ማለት ነው። መጀመሪያ እንኳን ለኢሬቻ በዓል 2018 ኢሬቻ በዓል አደረሳችኋለው። ለሮግኖት እንዲሁም ለመላው ኢትዮጵያ ህዝብ፣ የዘንድሮ ኢሬቻ ለየት የሚያደርገው በጣም ውብ ሆኗል። ኢትዮጵያ እንዲህ ተቀይራ ማየት፣ ይሄ ቦታ እንደዚህ ውብ ሆኖ ማየት ለኛ ትልቅ ነገር፣ በጣም ደስ ብሎኛል።